ጉድ ሳይሰማ መስከረም አይጠባም አሉ። እንግዲህ ፍቅርን እንደምታዩዋቸው ጓደኛ ማቾች መጠቀሚያ እያደረጉባት እየተጫወቱባት ሙድ እየያዙባት ይገኛሉና ፉፉ እንግዲህ በሚገርም ሁኔታ ከተጣሉ ከተራራቁ በኋላ እንግዲህ ፍቅር የራሷን ህይወት ለመኖር የራሷን መስመር ለማስያዝ፣ በቃ በራሷ ቁጭ ብላ ነገራቶችን ለመወሰን ወይም ደግሞ ጥሩ ነገሮችን እያሰበች በምትገኝበት ጊዜ በቤቷ ቁጭ ብላ ባለችበት ጊዜ እንግዲህ ፉፉም እንዲሁም ደግሞ እንደምታዩት ቡሪክም ሄደው እንግዲህ ሰላማን እየናሷት ይገኛሉ። ና ዛሬ እኔ ከፎፎ ያልጠበቅኩትን ነገር ነው ያየሁት። ይቅርታ አድርጉልኝ። ና ማለት ነው ግን ማድረግ ያለባትን ነገር አድርጋ፣ እኔ ላከቻቸው መናገር ያለባትን ነገር እስከ ጥግ ድረስ ተናግራለች። ና ሁለቱም ትክክል እያደረጉ አይደለም ያሉት። በጣም የሚያስጠላ ነገር ነው እያደረጉ ያሉት ማለት ነው። በመጀመሪያ እንዴት ናችሁልኝ ውዴ ቻናል ቤተሰቦች፣ ባላችሁበት ሰላማችሁ ይብዛ። እንግዲህ ፍቅር ስትመጣ እኔ ደስ ይለኛል። የሆነ ስጥፈት ስትል ታሳዝነኛለች። ምን ሆና የሆኑ አጋጥሟት ይሆን እላለሁ በውስጤ። ዝም ብዬ አስባታለሁኝ። ና እንግዲህ ዛሬ ላይ መጣለች ማለት ነው። ምንድነው የተፈጠረው ነገር የሚለውን ነገር በደንብ እናወራበታለን። እንግዲህ አይታችኋል፣ ከፉፉ ጋር ያለው ነገር ከመጀመሪያ ከአብርሽ ጋር የነበረው ነገር አይታችኋል፣ አብቅቶለታል። ከዛ ደግሞ ከፉፉ ጋር ያው ብቻ ነገራቶች አንዳንዴ በብዙ ነገሮች በብዙ ፈተናዎች ልትፈተኑ ትችላላቸው። ያን ፈተና ደግሞ የሆነ ሰዓት ላይ ያልቃል፣ ያበቃል፣ ያቆማል። በቃ ሌላ ነገር ሌላ በቃ ማለት የተሻለ ነገር ይመጣል። ወይም ደግሞ ትናንትና በትናንት ማንነታችን ታስረን መኖር የለን። ትናንት ያጠፋነው ነገር አልፏል። ትናንትና ያለፈው ነገር አልፏል። ለነገ እያሰብን ዛሬ ነው የምንኖረው ብዬ ነው የማስበው ና ከፉፉ ጋር ያለውን ነገርም ጨርሳለች። እኔ ከዚህ በኋላ ምንም ከሱ ጋር መቀጥለው ማራምደው ምንም ነገርም የለም ስለዚህ ከዚህ ላይ ይቁም ብላ ሄዳ ነበረ። ፉፉም በዛ ቢስማማም አይስማማም ብቻ የተስማማና ሌላ ህይወት ለመጀመር ዝግጁ የሆነ አይነት ነገር ነበረ እያየነበት የነበረውና ድጋሚ እንግዲህ ቡሪክ እንደምታዩት ያው ከፍቅር ጎን አልተለየም እስካሁን ማለት ነው። ከጎኗ አለመለየቱ ጥሩ ነው፣ ግን ባለፈውን ያለው ልጅ ምናምን ምናምን ሲል የሆነ ነገር ሲል እች ልጅ ልትጎዳ ነው። መቆም አለበት ይሄ ነገር መሆን የለበት። ምክንያቱም ፍቅር ትልቅ ልጅ ናት። በራሷ ነው ነገራቶችን መወሰን መቻል ያለባት ብዬ ሀሳብ አስተያየት ስሰጥ ነበርና ቡሪከንም ስቃወመው ነበር። እንደ ጓደኛ አግዛት እርዳት፣ ችግር የለውም ግን ያን ያህል ተቀራርበ ይህን ያህል ከሁሉም ሰው በላይ እኔ ነኝ የማስፈልግሽ ወይም ደግሞ እኔ በህይወትሽ ላይ በጣም ትልቅ ቦታ ላይ ምናምናም ልትል አትችልም። ምክንያቱም ዛሬ ነው የመጣሁ እያልኩ የነበረና ብቻ ከፉፉ ጋር በመለያየቷ ወይም ደግሞ ከፉፉ ጋር በመራራቋ በጣም እንደ ከፋትና ማንም ሰው እንደሌላት ማንም በቃ የት ወጣሽ የትገባሽ እንዴት ሆንሽ ብሎ የሚጠይቃት ሰው እንደሌለ ብቻዋን አንድ ቤት ውስጥ እንደምትኖር ተናግራለችና ይህንን የእሷን ጥንካሬ የሚያሳይ ነገር ነው። እና ዛሬ ላይ ግን እንግዲህ ፉፉ በጣም የሚያናድድ ነገር ነው ሲያደርግ ያየትኝ። በጣም የማይደረግ የማይሆን ነገር ነው። ምንድነው ያናደደች ነገር ካላችሁኝ ቡሪክ እንደሚያፈቅራት ነው የሚያውቀው። በቃ ቡሪክ አብሯት አብሯት እያለ ያለው ጊዜ እያሳለፍ ያለው አብሯት እየሆነ ያለው በቃ ለራሱ ስለሚፈልጋት ነው ስለሚያፈቅራት ነው ስለሚወዳት ነው ብሎ ደምድሟል። ቡሪክ ማለት እንግዲህ በጣም ከፍቅር በላይ የሚቀራረበው ጓደኛው በጣም የሚያውቀው የሚግባበው ጓደኛ ማቾች ናቸው እና በፍቅር ጠርጥሮት እንግዲህ መከራውን እያየ ነው የሚገኘው። በቃ አብራቱን ከፈለክ አግባት፣ ከፈለክ የሆነ ነገር አርጋት፣ ከፈለክ እንደዚህ ምናምን ብሎ በጣም ባለፈው በለት ተሳድቦ በጣም ዝቶ ነበር የሄደው አይታችሁ ከሆነ ማለት ነው። እና ቡሪክ ምንም ነገር ባላደረገው ነገር ቡሪክም ሁሉንም ነገር ተናግሯል። እኔ ከእሷ ጋር ምንም ነገር የለኝም፣ አንተ የፈጠርከው ነገር ነው። እኔ ለሷ በቃ እገዛ ነው እያደረኩላት የምገኘው ወይም ደግሞ እያገዝኳት እየረዷት ነው ሰው በሌላት ጊዜ ከጎኗ እኛ አይዞሽ አልኳት እኔ ነኝ ብሎ ተናግሮ ነበር። ግን ይህን ነገር ምንም ነገር ሊያ ምንም አይቃ በቃ ፉፉ በጣም በቃ ነው የተናደደ የተበሳጨው። እና አንዳንዴ ኮ የሆኑ ሰዎች የጣሉትን ነገር ሲያነሱባቸው አይወዱም እና ፉፉ ስርዓትን የያዝ ነው የምለው በቃ ጥሩ ሰውነ መልካም ሰውነ፣ እንወዳሃለን እናከብረሃለን። ከፍቅር ጋር የነበራችሁ ነገር እጅግ በጣም የሚለይ ነገር ነበር። በጣም ወጣቶች ነበራችሁ። በጣም ብዙ ጊዜያቶችን መከራ በቃ በጣም በቃ በጣም በቃ አንገቷን በደፋሽ ቀን፣ በጣም በተሰቃየሽ ቀን፣ ሰው ባጣሽ ጊዜ ሰው ሆነ የተገኘ ከአጠገቧ ያልተለየ መልካም ሰው ነበርክ በቃ በሰዓቱ እሷም ባለውለታ ነች፣ እሱም ባለውለታ ነው። ብቻ ብዙ ነገር አሳልፋችኋል እና ያ ነገር አልፏል። አንዳንዴ አንዳንድ ነገሮች ይጀመሩና በቃ የሆነ ሰዓት ላይ ይቆማሉ፣ ከት ይሆናሉ። አንዳንዶች ደግሞ ጅማሯቸው ምንም ነገር ምን ምንም ነገር ፍጻሜያቸው አእምሮ እናያለን። እና ፉፉ አሁን ላይ ምንድነው እያደረገ ያለው ነገር መቆም አለበት ብዬ የማስበው ለአንተ ትልቅ ሪስፔክት አለ ጥሩ ሰውነ ምናምን ግን ማቆም አለብህ ማለት እሷ እቃ አይደለችም። አይደለም አንተ መጠህ ለቡሪክን ለማስቀናት ወይም ደግሞ የሆነ ሰላም ለመምሰል ይቅርታ እንኳን መጠጠይቃት በኋላ ላይ ግራ እያጋባት ነው የምትገኘው። አሁን እሷ በሰላም ነው ያለችው። በጣም ሌላ ጥሩ ነገር እያሰበች ነው፣ ጥሩ ተስፋ እያሰበች ነው፣ ጥሩ እቅዶችን እያቀደች ነው ያለችው። በዚህ ሰዓት ሄደህ ህይወቷን መበጥበጥ የለብን። በቃ አንተ ምርጫ መርጠህ ሄደሃል። መለያየታችሁም ትክክለኛ ነገር ነው። በቃ ፈጣሪ ነው ያለያያችሁ። ይሄ ልትዋደዱ ልትፋቀሩ ትችላላችሁ፣ ግን ደግሞ አብራችሁ መሆን አትችሉም። ምክንያቱም መሀላችሁ ላይ ሃይማኖት የሚባል ነገር አለ። ሃይማኖትን ያላከበረ ሰው እኔ ሰውን ያከብራል፣ ይወዳል፣ ያፈቅራል ብል ውሸት ነው። በቃ ይቅርባችሁ። የእውነት እኔ እውነት እውነት ነገሬን ካላችሁ ይህንን ነው ልናገር የምችለው። ፍቅራውን በራሷ ተሰብሰብ ብላ ተቀምጣለች። በቃ አንተ እየሄድክ ምንም ማስመሰልም እንደ እቃ መቁጠርም አይጠበቅብም። ማለት እኔ አላቅም ቡሪክ ሲመጣ የሆነ እያቀፋት አበባ እየሰጣት ልክ በር ላይ ገብቶ ሲገባ ቡሪክ እንዲያይ ማለት ከእሷ ማ እንዲሁም ማለት ነው። የምትወዳት የምታፈቅራት ከሆነ እስከዛሬ ስትል እንደነበርከው በተግባርም ማሳየት ነበረብህ። ማለት ያንችን ደስታ ነው የምፈልገው፣ ከሰው ጋር የእሷን ደስታ በቃ ከማንም ጋር ስሆን፣ ከማንም ጋር የእሷን ደስታ ማየት ነው እንጂ የነበረብህ አሁን በሷ ደስታ የምትናደድ የምትበሳጭ ማለት ቡሪካውን ተናግሯል። ከአንድ ሁለት ሶስቴ እንደማያፈቅራት በቃ እንደ እህቱ እንደሆነች ተናግሯል አይደል? ቢያፈቅራትም ያፍቅራት። በቃ አንተ እዚህ ጋር አንተ ጋር ያለውን ነገር መጨረስ ነው እንጂ ያለብህ ነገር እየሰራህ ወይም ደግሞ ነገራቶችን በቃ ወደ ተንኮል ወደ ክፋት እያሰብካቸው ወይም ደግሞ ወደስ ወደማይሉ ነገሮች እያሰብክ እየመጣ እሷን ይቅርታ ፍቅርን መረበሽ አይጠበቅብህ። ምንም የፈለገችው ማለት አሁን ሰዎች ከበውሻል ችግሩ አይታወቅሽም ምናምን። አሁን እች ልጅ ትልቅ ልጅ ሆናለች ህይወት ብዙ ነገሮችን ማስተምራ ታልፋለች። ይኸውልህ የማንም እርዳታ አያስፈልጋትም በዚህ ሰዓት ማለት ነው። ከጎና የሚሆን ሰው የነበረበት ታይም በፊት ነበር። ብዙ ችግሮችን ብዙ መከራዎችን ባሳለፈች ጊዜ ያኔም ተወጥተዋለች። ስለዚህ ይህንንም መወጣት አያቅታትም። ስለዚህ በየጊዜው እየሄድክ ጭራሽ ምንድን ያለው በቃ ይቅርታ አድርጊልኝ፣ ይቅርታ ካደረግሽልኝ ደግሞ አንድ ቤት አብረን መኖር እንችላለን፣ ወይም ደግሞ አብረን እንድንኖር ነው የምንፈልገው። ፍቅር ደግሞ ይህንን ነገር ማድረግ አልችልም፣ ይቅርታ አድርጊልኝ ብላኛል። ይቅርታ አድርጊ አሉ። ከዚህ በኋላ ግን አብረን መኖር መቀጠል አንችልም ነው እያለችው የምትገኘው። እና ይህንን ነው ትክክለኛ መልስ ነው የመለሰችው። ትክክለኛ ውሳኔ ነው የወሰነችው። ና ግን ድንገት ቡሪ ከእሷ ጋር ጊዜ አሳለፈ አብሯት ሆነ ብለ በቃ ሳት ለብሳ ሳት ጎርሰ የምትመጣ በየጊዜው እኔ ውጪ ነ ግቢ፣ እንደዚህ አርጊ፣ እንደዛ አርጊ ብለ እሷን የማስቸገር የማስጨነቅ መብት የለ። በቃ አንተም የራሰን ህይወት ኑር አርፈ በእንደውም በሰላም በቃ በሰላም ተለያዩ። እኔ በቃ አብሮ በምንም ተአምር ቢዋደዱ እራሱ አብሮ እንዲሆኑ እኔ አልፈቅድም። የማይሆን ነገር ነው። በቃ ቅድሚያ ለሃይማኖታቸው መስጠት አለባቸው። የእሷን ብቻ ሃይማኖት እያልኩ ስላለ የእሱም ሃይማኖት አለ ቤተሰብ አለ የሚወዳቸው ሰው አለ ከጀርባ። የእውነት ነው የምላችሁ። በሃይማኖት ደግሞ ኢትዮጵያ ውስጥ ምን ያህል አንድ ሰው ሃይማኖትን ሲቀይር ወይም ደግሞ በሃይማኖቱ የማይፈቅደውን ነገር ሲያደርግ ምን ያህል ተጽዕኖ እንደሚፈጠርበት ምን ያህል ከባድ ነገር እንደሆነ ኢትዮጵያ ውስጥ በእስልምናውም በፕሮቴስታንቱም በክርስትናውም ማለት ነው የሚታይ የሚታወቅ ነገር ነው። ስለዚህ ፍቅር የራሷን ህይወት ትኖርበት። ደግሞ ለፍቅር ልነግራት የምችለው ነገር እዚህ ጋ እኔ ያው ስለነገርኳት ምናምን ምንም የሚፈጠር ነገር የለም። እሷ ኦልሬዲ ብዙ ችግሮችን በእሳት ተፈትና ያለፈች ስለሆነች በትንሽ ነገር ትሸወዳለች ብዬ አላስብም። ግን እንደኔ ልልሽ የምችለው ነገር ቡሪክም ፉፉም አያስፈልጉሽም። በቃ በአጭሩ የራስሽን ህይወት ኑሪ፣ የራስሽን መንገድ አመቻች፣ የራስሽን ህይወት አስተካኪ ነው ልል የምችለው ምክንያቱም ቡሪክም ፉፉም እንደ ጓደኛ ሊሆንሽ ይችላል፣ እንደ ኖርማል ጓደኛ። ከዛው ውጪ ግን እንደዚህ ያረግልሻለሁ ከኔ ከፉፉ ሻላለሁ እኔ ከቡሪክ ሻላለሁ እያሉ መጣዋዛም ያረጉሽ ከሆነ ከነሱ ህይወት መውጣት አለብሽ። ሰላምሽን እየነሱ በየጊዜው የማይሆኑ ህይወት ውስጥ ነው የሚከቱሽ። የምሬን ነው የማይሆኑ በቃ አሁን ራሱ ቡሪ ከራሱ በጣም እየተከራከረ እየተፎካከሩ ነው የሚገኙት። ምን መፎካከርም መከራከርም አይጠበቅባችሁ። ሁለታችሁ ለእሷ የምታዝኑ የምታስቡ ከሆነ ከእሷ ፊት እየሄዳችሁ አትጨቃጨቁ። በቃ ከፈለጋችሁ፣ ችግር ካለባችሁ፣ መደባደብም ካለባችሁ፣ መባጠስም ካለባችሁ ተደባ ወጣችሁ ጫካ ሄዳችሁ ተደባደባችሁ መመለስ ትችላላችሁ። እና ከፍቅር ፊት ግን እየሄዳችሁ አንዴ እንደዛ ነው አንዴ እንደዚህ አንዴ እንደ ምረጭ አንዴ እንደዛ ምረጭ እያላችሁ ልታጨናንቋት አይገባም። ይሄ ነው ትክክለኛ ና ፍቅር በትክክለኛ ጥሩ ውሳኔ መወሰን አለብሽ። አሁን ካልሆነ ህይወትሽ ወዳልተፈለገ ነገር እንዳይሄድ፣ ሌላ ፈተና፣ ሌላ መከራ ውስጥ እንዳትገቢ ትልቅ ስጋት አለብኝ። ይህን ነው ልል የምችለው። በዚህ ሰዓት ግን አሁን የሚያስፈልጋት ራሷን ማዳመጥ ብቻ ነው፣ ከራሷ ጋር መሆን ብቻ ነው የሚያስፈልጋት ማለት ነው። ቡሪክም እንዲሁም ደግሞ ፉፉም አያስፈልጓትም። በቃ አለፈ፣ አለፈ የተጀመረ ነገር ነበር፣ በቃ አለቀ ያለ ይህን ነው ልል የምችለው። ከቤቷ አባረዋለች፣ በቃ ስለ ቡሪክ እያወራባት ነበረ ምናምናም ነገር ውጣልኝ ብላን ያባረረችው። ማድረግ ያለባትን ነገር አድርጋለች። በቃ ፍቅር ጀግና ናት። የምር ጥንካሬዋን ሳላደንቅ አላልፍም። ሁሌ የምትለይበት ምክንያት ይሄ ነው። ጠንካራ ጀግና ሴት ናት እና እባካችሁ ቡሪክም ፉፉም ከህይወቷ ውጡላት፣ ከህይወቷ እራቁ። በቃ የእናንተ የሆነ ሜዳ አታርጓት፣ የእናንተ ኳስ መጫወቻ አታድርጓት። ማንም የላትም ብላችሁ ልታስቡ ትችላላችሁ፣ ግን እሷ ፈጣሪዋን ይዛ የምትሄድ ልጅ ናት እና ባካችሁ ተዋት፣ በቃ ለራሷ ትኑር። ስለ ራሷ ህይወት ታስብ፣ ስለ ነገዋ ቁጭ ብላ ታስብ፣ ከራሷ ጋር ታውራበት። እንዴት ደግሞ ዛሬ እንዴት እንዳማረባት፣ በነገራችን ላይ ማለት ነው የፍቅር የወዳጆች ሴት ናችሁ። የፍልቅልቋችሁ ጨረቃ የሆነች ልጅ ወይ ፊቷ ከፊቷ ላይ ኮ ፈገግታ የማይጠፋ በቃ ጥንቅቅ ያለች ንቁ ሴት በቃ በጣም አስተዋይ የሆነች ሴት ናት እና ዛሬ ደግሞ ሹርባዋ እንዴት እንዳማረባት። ና ፉፉም ቡሪክም ሂደው እንዲሁ በሰላም የተቀመጠችው ልጅ ቤቷን አበጣብጠው ሰላም አሳጥተዋት ነው ሄዱት። በቃ ተውኝ እያለቻችሁ ነው። በተለይ ፉፉ የምታደርገውን ነገር ማቆም አለብ። ማስመሰል አይጠበቅብም። ኦልሬዲ የሚታወቅ ነገር ነው የምታስመስለው። ኖ መሆን የለበትም። ቡሬክን ለማናደድ ለማበሳጨት ብለ ሳይሆን ፍቅር ይዞ ሊሆን ይችላል። ማላደል ያለውን ነገር ለማስተካከል ልትሞክር ትችላለ። ግን በዚህ መንገድ አይደለም ማስተካከልም አይኖርብም። በቃ ፍቅር ሁሉን ነገር ዘግታለች። ይሄ ነገር መቆም አለበት። ፉፉን ልንቆጣው ይገባል እላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ሰላም ቆዩልኝ።